በጣም ይቅርታ የኔውነሺ ስሜቴ ባይን የሚገባ ሲ ወልጄ አድርኩም እሱ እሱ ነው ያረሰኝ። የመጀመሪያ ልጄንም ሁለተኛ ልጄንም እሱ ነው ያረሰኝ። የኢትዮጵያ ወንዶች እንዳለ የኔ ጣ እንዲደርሳቸው እመኛለሁ። አራት ወር ወይ እንደዚህ አምስት ወር አካባቢ በጣም ከባድ ሕመም ውስጥ ነበርኩ እና ልጄ ሆዴ ውስጥ እንዳለ ኦፕራሲዮን መሰራት ነበረብኝ እና በጣም ከባድ ጊዜ ነው ያሳለፉ። ነው የዛን ጊዜ መወለድ ይችላል። ጤነኛም ልጅ ይፈጠራል። ከመቶ ሁለት ሰው ምናምን አካባቢ የሚገጥመው ነገር ነው። ግን ጠብቀሽ መጨረሻ ልጁ ሲወለድ ወይ ጤነኛ ሊሆን ይችላል። ዳር ላይ ቃል ሲገባ በጣም ከሚያስደነግጠኝ፣ በህመሟ፣ በችግሯ፣ በሐዘኗ፣ በማጣቷ፣ በማግኘቷ ወንዱም እንደዛው ላልለያት ይባላል እና እንደሱ አይነሳው አለ ምን አይነት አራሽ ባልነው? እስኪ ምንድን ነው የሚዋጣለት? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ? እንዴ፣ ከባድ ይሄ። ወዝ ዝም ብሎ አልመጣም ማለት። በስድቡ የተከፉት አብሮኝ ቤተሰቦች እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አሉ። ውሃ እንኳን የሚሰጣት አተምተሳለ ሴት አለች አይደል እና ባላጠገብሽ ሆኗ አይዞሽ እያለ አብሮሽ ያለ ወጣት ባል ደግሞ መኖር ቀላል